ሶስት ዩኒቨርሲቲዎች በሱስ ምክንያት የተባረረውና በፊዚክስ የሚያስጠናው ዳኛ በላቸው የሕይወት ታሪክ ይዘን ቀርበናል። ሳውዲ አረቢያ የኮሪደር ልማት በሙሉ አከሰራት። እንዲሁም የሩሲያው ፕሬዚዳንት ብላድሚር ፑቲን ወዳጅ የሆኑት ሰዎችና ባለጸጋ ምን አሉ፣ ስለ ፑቲን የጻፉትን ነገር ይዘን ቀርበናል ውድ የኢትዮ ከረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? የዕለቱን የተመራረጡ አርዕስተ ዜናዎች ይዘን ቀርበናል። ቤተሰብ ለሞ ላይክ፣ ሸር፣ ሰብስክራይብ እንድታደርጉ በትትና እንጠይቃለን። አሁን ወደ ዝርዝር ጉዳዮች እንገባለን። ከሶስት ዩኒቨርሲቲዎች በሶስት ምክንያት የተባረረና በፊዚክስ የሚያስጠናው ዳኛቸው ሻምበል ዛሬ በኦንላይን ፊዚክስ በማስተማር ዝነኛ የሆነው ዳኛቸው ወይም ተማሪዎች የሚጠሩ ስሙ መምህር ዳኒ እስከ ስምንተኛ ክፍል ድረስ ትምህርቱን መቀበል አይችሉም ከሚባሉ ልጆች መካከል አንዱ እንደነበር ይናገራል። ዳኛው ሻምበል ውልደቱና እድገቱ በድሬዳዋ ሲሆን እስከ 12ኛ ክፍል ትምህርቱን ያጠናው በስርዓት ገብርኤ ትምህርት ቤት ነበር። በ2007 ዓ.ም የ12ኛ ክፍል መልቀቂያ ፈተና 515 በማምጣት አዲስ አበባ ዩኒቨርሲቲ ተቀላቀለ። በአዲስ አበባ ዩኒቨርሲቲ የሜካናይክ ምህንድስና የትምህርት ክፍል አንድ ዓመት ከስድስት ወር ቢማርም በሱስ ተጠምዶ ትምህርቱን ማጠናቀቅ ሳይችል ቀረ። ወደ ቻይና የመሄድ እድል ያገኘው ዳኛቸው ሳንዙን ከተማ ውስጥ የፔትሮሊየም ኢንጂነሪንግ ትምህርት ሲከታተል አሁን ያለበት ሱስ ሳንካ ሆኖት ቀረ። ለሁለተኛ ጊዜ ቻይና ሃንዥን የምትባል ከተማ በኮምፒውተር ሳይንስ ለመማር የሄደው ዳኛቸው አሁን ሱሱ ትምህርቱን በአግባቡ መቀጠል አላስቻለውም። ከሶስት ከሶስት ከፍተኛ የትምህርት ተቋም በሶስት ምክንያት የተባረሩ ዳኛቸው በአዲስ አበባ ጎዳናዎች ላይ የተወሰነ ወራት ቆየ። ድሬዳዋ ያለው ከትምህርት ቤት ከቤት ትምህርት ቤት የምል ልጅ ነበርኩኝ የሚለው ዳኛቸው ከቤተሰብ ተለይቶ ወደ አዲስ አበባ ሲመጣ ግን ሁሉንም ነገር መሞከር ያማረኝ ነበር ይላል። ሲጋራ ሲያጨስና ጫት እየቆየ ደግሞ ተለያዩ አደንዛዥ እጾች መጠጦ መጠቀም ጀመረ። ቻይና የትምህርት ዕድል አግኝቶ በሄደበት ወት ከሶስት ወጥቶ ትምህርት ላይ ለማተኮር ለራሱ ቃል ቢገባም ከራሴ ጋር ስለ ተጣበቀ አልቻልኩም፣ ይላል። ቻይና ትምህርት ዩኒቨርሲቲዎች ውስጥ ላሉት በዙሪያው ያለገደብና ከልካይ ሲጃራ የሚያጨሱ ሰዎች ሲመለከት ከሶስት ቀን በላይ ከሱስ ተነጥሎ መቆየት አልሆነለትም። በቻይና ቆይታ በነበረበት ሶስት ምክንያት በፖሊስ ቁጥጥር ስር ውሎ ከአስር ቀን ከታሰርኩ በኋላ ነው ወደ ኢትዮጵያ የተመለስኩት ይላል። ዳኛቸውና ቤተሰቦቹ ከቻይና መመለሱን እንዲያውቁ አልፈለገም። ስለዚህም ሰፊያው የአዲስ አበባ ጎዳና ጥግ ተሸሽጎ መቅረቱን መረጠ። ሱስና ተስፋ መቁረጥ ወደ ጎዳና ህይወት መግባቱን የሚናገረው መምህር ዳኛው ከአዲስ አበባ ጎዳናዎች በቀጥታ ያመራው ወደ ቢሸፍቱ ነበር። ወደ ቢሸፍቱ ለምን እንደሄደ ሲጠየቅ ቢሸፍቱ የማውቀው ድሮ ነበር፣ አዲስ አበባ ዩኒቨርሲቲ ያለው የመካናይክ ምህንድስና ትምህርት ክፍል ስማር አንድ ቀን ፕሮጀክት ለመስራት ወደዛ ሄጄ ነበር ይላል። ቢሸፍቱ በሶስት ዓለም ሲምቧች ህይወት የበለጠ እየከበደው መጣ። በልቶ ማደር ችግር ሆነ። ከሶስት አልፎ ሆዱን ማስታገስ ጥሙን ማርካት አልቻለም። ስለዚህ ጥሏት የመጣው አዲስ አበባ ናፈቀችው። ማንም ሰው በማያውቀው ቢሸፍቱ ትንሽ ሰው የሚያውቀው አዲስ አበባ ሄዶ ብሞት አስክሬን ለቤተሰብ ከመላክ እንኳ ይቀላል ብዬ ይላል ምክንያቱ ሲያስረዳ መናኸሪያ የነበረው የጎዳና ጓደኞቹ ሰላሳ ምር ሰብስበው ሰጡት። እናም በእርሱ ወደ አዲስ አበባ ጉዞ ጀመረ። ከቢሾፍቱ አዲስ አበባ እየመጣ ሳለ መኪናው ቆሞ ለፍተሻ ሲወርድ ዳኛቸው ሱስ ማስታገሻ ለመፈለግ ዞር ዞር አለ። የሲጋራ ቁራጭ አግኝቶ አጭሶ ሲመለስ በመኪናው ውስጥ ያሉ ተሳፋሪዎች ገብቶ የእርሱ ቦታ ላይ ተቀምጠው ጠበቁት። ክፍት ወንበር የነበረው በአንዲት ሴት ጎን ነበር። አጠገብ ለአጠገብ ተቀምጦ ሲያወራ ታሪኩን ሲያካፍላት አዘነችለት። እንደምታስረዳው ቃል ገባችልኝ ይላል ሁኔታውን ሲያስታውሰው። በወቱ መስተንግዶ እየሰራች በሪፍት ቫሊ ዩኒቨርሲቲ ነርሲንግ ትማር የነበረች ይቺ ሴት ለዳኛው ሕይወት መለወጥ ምክንያት ሆነች። እርሷ በቢሸፍቱ ትንሽ ቤት ተከራይታ የምትኖር ቢሆንም ለዳኛቸው ያላትን ለማካፈል የሚተኛበትን አነስተኛ ፍራሽ ለመዘርጋት አላመነታችም ይቺ ሴት የአሁኑ ባልተቤቱ እንደሆነች የሚናገርላት ዳኛቸው የእርሱ ድጋፍና እርዳታ የጎዳና ህይወት አበቃ እርሷ ግን ተጠግቶ ሲኖር ቀስ በቀስ ከሱስ የራቀ መጣ መጽሐፍ ማንበብ ጀመርኩ ይላል ወደ እግዚአብሔር ተጠጋው መጽሐፍ ቅዱስ ማንበብ ጀመርኩ ከዚያ በኋላ ሶሳር ግፌ እንዲተው አድርጎኛል ሲል ያስረዳል ህይወት መልክ አያያዝ የመጣው ዳኛቸው ተማሪ የከበዳቸውን የሂሳብና የፊዚክስ ትምህርት ስብስብ አድርጎ ማስተማር ጀመረ በኮሮና ወቅት በቤተክርስቲያን በቤተ ክርስቲያን ውስጥ አንድ ክፍል ሰጥቶኝ አስተምሬያቸው የነበሩ የስምንተኛ ክፍል ተማሪዎች ነበሩ የሚለው ዳኛቸው ከኮሮና በኋላ በአንድ ወር ውስጥ ተዘጋጅተው ለስምንተኛ ክፍል ማጠቃለያ ፈተና እንዲቀመጡ ሲነገራቸው ትምህርት ቤቱ ፊዚክስ መምህሩ ለቆየበት ስለነበረው አንድ ተማሪ የእርሱ ስም አንስቶ ለርዕሰ መምህሩ ነገራቸው። መምህር እስክቀጥር ድረስ ክፍሉን ያዝልን ብለው አስገቡኝ ይላል። አጋጣሚው ሲያስታውስ እንዳስተምራቸው ሳይሆን እንዳረብሽ እንዲቆጣጠር ክፍል ውስጥ የተመደበው ዳኛቸው ግን ከተማሪዎቹ ጋር በሂሳብና በፊዚክስ ጨዋታ ጀመረ። ተማሪዎቹ ወደዱት። ትምህርት ቤቱም ርዕሰ መስተመዳደሩም አስተያየት ሲያሰባስቡ ጥሩ ነገር ስለሰሙ ቀጠሩት። በዚያቸው አጋጣሚ የተጀመረች የማስተማር ህይወት ለሶስት ዓመታት ያለ ትምህርት ቤቱ ውስጥ በፊዚክስ መምህርነት እንዲቀጥል አስቻለው። ዳኛቸው አስጠግተው የምትኖረው ሴት ጋር ትዳር መስርቶ መኖር ጀመረ። ሁለት እንዶ ኑሯቸውን ለማሸነፍ እቁብ እየጣሉ እቃቸውን ለማሟላት ይጥራሉ ቸውና ባለቤቱ ይጥሉት የነበረው የዘጠኝ ሺ ብር እቁብ ሲደርሳቸው ቁምሳጥን ለመግዛት ቢያስቡም የማጠናከሪያ ትምህርት ቤት ለመክፈት ወስነው ቤት ተከራዩ። ለሶስት ዓመት በመምህርነት ተቀጥሮ ከሚሰራበት ትምህርት ቤት ለቆ በቢሸፍቱ ከተማ ስኩል ኦፍ ማይሲድ በሚባል የማጠናከሪያ ትምህርት መስጫ ተቋም ከፈተ። በማጠናከሪያ ትምህርት ተቋም የ16 ተማሪዎች ነበር የጀመረው። 16ቱ ውስጥ ደግሞ የሚከፍሉትን ስድስቱ ብቻ ሲሆኑ 10 ተማሪዎች ደግሞ በነጻ ማስተማር ጀመረ። ዋነኛ አላማው ማገልገል ነበር የሚለው ዳኛቸው በሶስት ወራት ውስጥ የተማሪዎች ቁጥር ወደ 80 ማደጉ ይናገራል። ዳኛቸው በአንድ ክፍል የጀመረው ማጠናከሪያ ትምህርት የተማሪዎቹ ቁጥር እያደገ መምጣቱን ተከትሎ ወደ ሶስት ክፍል አሳድጎ ነበር። ነቱ ከቤተሰቦች ጋር ይኖር የነበረው በአንድ ክፍል ውስጥ መሆኑ የሚናገረው ዳኛቸው ለማጥናት ሲፈልግ እነርሱ ላይ ሌሊት ሙሉ እያበራ ማጥናት ስለሚጨንቀው ሌላ ሰፈር ያሉ ጓደኞች በመሄድ እያጠና ያደረ እንደነበር አረሳም በቂ የማንበቢያ ስፍራ የሌላቸው እንደ እርሱ ዝቅተኛ የኑሮ ደረጃ የሚገኝ ቤተሰብ ውስጥ የሚያርጉ ተማሪዎች እንዲገለገሉበት በሚል የማጠናከሪያ ትምህርት ሚሰጥበት ህንፃ ላይ አንድ 24 ሰዓት ግልጋሎት የሚሰጥ ቤተ መጽሐፍ አደራጀ። ቢሸፍቱ በነበረው ማጠናከሪያ ትምህርት መስጫ ወደ 14 ሰዎች ቀጥሮ ያሰራ እንደነበር ያስታውሳል። ተማሪዎቹም ከፊዚክስ ውጭ ሌሎች የሳይንስ ትምህርቶች ኬሚስትሪ፣ ባዮሎጂ፣ ሂሳብና እንግሊዘኛ ይማሩ ነበር። ቢሸፍቱ ማጠናከሪያ እየሰራ ያለ ማስተማር አትችልም ተብሎ ተዘጋበት። በዚያ ወቅት በመንግስት ትምህርት ቤት ውስጥ ከመደበኛው ትምህርት ሰዓቶች መማሪያ ክፍል ጠይቆ በበጎ ፈቃደኝነት ልጆች ማስጠናት ጀመረ። ፊዚክስ እያስተማረ በማህበራዊ ሚዲያዎች ላይ የተለቀቁ ቪዲዮዎች የተቀረጹ በዚህ ወቅት መሆኑን ይናገራል። ቢሸፍቱ ላይ ከ2000 በላይ ተማሪዎች አስጠንታች አስጠኝቻለሁ የሚለው ዳኛቸው በ2016 ዓ ም ወደ 45 የሚጠጉ ተማሪዎች ለአራት ተከታታይ ወራ ከፈተና በፊት ማስጠናት ወደ ዩኒቨርሲቲ መግባታቸው ይናገራል። እነዚህ መካከል ሀያ ያህሉ አዲስ አበባ ዩኒቨርሲቲ ያወጣውን ፈተና መውሰድ በማለፍ መግባታቸውን ጭምር አስረድቷል። ሬሩ ስቲቭ ዊትኮቭ በተሳካለት የሪልስቴት ባልተቤትና አሁን ደግሞ የፕሬዝዳንት ትራምፕ ልዩ አማካሪ ዲፕሎማት ናቸው። እነዚህ ዲፕሎማት የሩሲያው ፕሬዝዳንት ብላድሚር ፑቲን ከልብ ሰው የሆኑ ሰው ነው ብለዋቸዋል። እና በቅርብ ጊዜ ወዲህ ሩሲያ ተጉዘው በነበረበት ወቅት ከብላድሚር ፑቲን ጋር ተገናኝተው የነበረ ሲሆን በክሬምሊን ቤተ መንግስት በነበረው ቆይታ ስለ ፑቲን ስለሰማው ነገር ሲናገር ስምንት ወራት በፊት ዶናልድ ትራምፕ ከተሞከረባቸው የግድያ ሞከራ ለጥቂት አምልጠው ወደ ሆስፒታል መሄዳቸው እንደተሰማ ብላድሚር ፑቲን ዘወትር ወደሚያመልኩበት ቤተ ክርስቲያን በመሄድ ለነፍስ አባታቸው ጋር በመሆን ለትራምፕ እንደጸለዩ ና ግን ይህን ያደረጉት ዶናልድ ትራምፕ ፕሬዚዳንት ሊሆኑ እንደሚችል በማሰብ ሳይሆን እንደ ሰው እንደ ጓደኛ ይህን ማድረግ ስላለብኝ ነው በማለት እንደተናገሩ ስቲቭ ዊትኮቭ ገልጸዋል። ዊትኮቭ አያይዘውም ዶናልድ ትራምፕ በታዋቂው የሩሲያ ሰዓሊ ተስሎ ከፑቲን ግን የተላከላቸው የራሳቸው ምስል በተቀበሉበት ወቅት ፑቲን መጥፎ ሰው ነው ብዬ አላምንም በማለት ስለ ስጦቷ አመስግነዋል። ይህ በዚህ መረጃ ላይ እንደተሰማም በመሀላቸው እንደ ሀገር ያለው ትልቅ የፖለቲካ ልዩነት ወደ ጎን አድርገው የግድያ ሙከራ ለተደረገበት ትራምፕ መጸለያቸውና የሚልርቢየር ፑቲን መልካምነት የሚያሳይ መሆናቸውን ብዙ እያዋሱ ጽፈዋል። ሳውዲ አረቢያ የኮሪደር ልማት አከሰራት። የንጉሥ አብድላይ የቴክኖሎጂና የቱሪስት ዘመናዊ ከተማ የሳውዲ ኢኮኖሚ እያዛባና ሀገሪቱን ለከፍተኛ ኪሳራ እያደረገ መሆኑን ተገለጸ። አንዲ ከተማ ከተማ የምትሆነው ዜጎቿ ሲኖሩባት ሕይወት ያለው እንቅስቃሴ ሲኖራ ብቻ ነው። ባለማችን ላይ ያሉ 247000 ከተሞች በዚህ መልኩ ነው። የከተማ ልማት ደግሞ ከተማና ከተሜነት ለነዋሪዎቿ አኗኗር ዘይቤ ምቹ ማድረግ የሚያስችል የመሰረተ ልማት ግንባታ ማሳለጫ ስልት መሆኑ ይታወቃል። በድምሩ ልኬትም ታማኝነት ሲባል ለዜጎቹ ዘመናዊ ያኗሯን መደላድል የሚፈጥርና የሚፈጠርና የድርጊቱ አስተሳሰብ ብልጽግናና ሽግሽግ የሚለካበት የሰው ልጅ የድርጊት አሻራ እንደሆነ ይነሳል። ናዎቹ ከአመታት በፊት የ60 ሺህ መኖሪያ የነበረችው ዛሬ 18 ሚሊዮን መኖሪያ ሺዝን ከተማ ዶንጓን፣ ሆንግ ኮንግና ፓሪስ፣ ለንደን፣ ዱባይ፣ ኒውዮርክ፣ በሀገራችንም የኢትዮጵያ አዲስ አበባ፣ ጎንደር ሌሎች የነዋሪዎች ሂደት የገነቧቸው ለዚህ ማሳያ ናቸው። ከተማ ቡለኬት መደረር የመሰላቸው በርካታ መንግስታት፣ የስማርት ሲቲ መገንባት ብቻ ልማት ይመስላቸው አያሌ መስዋዕት ነዋይ ያፈሱ። ነገር ግን ሀሳባቸው የመሪዎቹና የፖለቲክን ፍላጎ ብቻ ይሆን የቡለኬት ቁልቁል የአፓርታማ ጫካ ሆነው ቀርተዋል። ሀብት እያሰከራቸው ሳውዲ የምትከተለው ጥብቅ ሃይማኖታዊ ስርዓቶች የዘነጉት ሳውዲዎች የዓለም ቱሪዝም በጃ ፈረንጃችን እናስገባለን ዱባይ እናስገዳለን በሚል በ10 ዓመታት ይጠናቀቃል ብለው በ2005 ዲጃ አቅራቢያ ለመገንባት የታሰበው ኬኬ የቱሪዝም ኢኮኖሚ ከተማ በጅምሩ ከሀገሪቱ ያለባበስ አኗኗር ጥብቅ ስርዓቶች ጋር የሚጋጭ ሀሳብ ከመሆኑም በላይ በ204 ወደ ሁለት ሚሊዮን የሚጠጉ ሰዎች ነዋሪዎች ይኖራታል ተብሎ ቢታቀድም በ10 ሺህ ነዋሪዎች ብቻ ወደ ከተማ መግባታቸው ተከትሎ በሀገሪቱ ኢኮኖሚ ላይ የከፋ ጉዳት ማድረሱ እየተነገረ ነው። በፋይናንሻል ውጤት መሰረት የ

ነበረው ኪሳራ ባለፈው ዓመታት ኤስአር ሁለት ነጥብ አንድ ነበር። ይቺ የኢኮኖሚ ከተማ የከሸፈ ከተማ እያስባላት ይገኛል። በተመሳሳይም ፈጣን እድገት ለውጥ ላይ የምትገኘው ቻይናም ብዙ ስኬታማ ከተሞችን ለመገንባት ብትችልም በተቃራኒው የታሰበላቸው ለውጥ ማምጣት ያልቻሉ በርካታ ከተሞችን ይዛለች። በሰሜናዊ ቻይና የተቆረቆረችው አንድ ሚሊዮን ሰው መኖሪያነት የታሰበችው ችምችም ያለ ሕንፃ የተገነባበት ኦሮስ ከተማው በመቶ ሺህ በላይ ሰዎች ምርጫቸውን ሊያደርጉት አልፈቀዱም። የቻይናዋ ፓሪስ ትሆናለች የተባለው ኤልፕስ ማንም ፓሪስ ግንባታ ንድፍ ከመኮረጅ የጀመረችው ቲቻንንግ ከተማ እንዲሁም ያለ ስኬት የቀረችው ሁና ቀርታ አምስት ሺህ ሰው እንኳ አይኖርባትም ናውያን ዩጂንጉን የተባለች ከአሜሪካ ማህተና ከተማ የተቀዳች ከተማ ለመከተል ሞክረዋል ከወንጀለኞች የጸዳቸው ቻይና ኒውዮርክ ቤት ይግዙ በሚል ማስታወቂያ ቢሰሩም አንዲት ከተማ ህይወት አላት የሚባል ሰዎች የኖሩባት ነውና የሰሩ ፕሮጀክት ባዶ ሆኖ ቀርቷል። ሌላም ለንደን የመሰለ ከተማ እንሰራለን ብለው ቴምስ በተባለ ከተማ ሞክረው፣ ግን ይህ ሁሉ ስኬታማ አልሆኑም። ሌላዋ የስፔን ከመዲናይቱ ማድሪድ የማይተናነስ ህዝብ እንድትይዝ እቅርተ ይዞ የተቆረቆረችው ኡንሚንግስ በተባለችው ከተማ ትጠቅሳለች። ይቺ ዘመናዊ ከተማ የታሰብላትን ያህል ስኬታማ መሆን ሳትችል በመቅረቷ ከጥቂት ስልሳ ነዋሪዎች ይኖራሉ ተብሎ የተገነቡ ሕንፃዎች መክሸፋቸው ስለታወቀ በደማሚት ፈርሰው ፕሮጀክቱ 30 ቢሊዮን ኪሳር አስከትሏል እነዚህን እና ሌሎች የከሸፉ ከተሞች አሉ። አለም ሀያላን የተባሉት እነ ትሪዩን ባቢሎን አልፈዋል። ማ መንግስታት የፈለግነውን ያህል ከተሞች አስበው የቱም ፍሰት ወጥቶባቸው ቢገነቡም ይህ ብቻውን ከተማ አይፈጥርም። ከተማ ህይወት የምትፈጥረው ሰዎች ለመኖሪያነት ተስማምተው ሲመርጧ ብቻ ነው። አንድ ከተማ ከተማ የሚባለው በነዋሪዎቹ በመሆኑ ጎን ለጎን ሰው ላይ ኢንቨስት ማድረግ አስፈላጊ መሆኑን ለመጠቆም እንወዳለን።